እስከዚህ ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት፣ የበኩራት፣ የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች እና አክባሪዎች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከያለንበት ከተኛንበት ቀስቅሶ ቅዱስ ቃሉን ጠርተን እንድናመሰግነው የፈቀደልን ቸርነቱ እና ምሕረቱ የበዛልን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን ያየንባት መስታወታችን፣ የህይወታችን መሰረት፣ የድህነታችን ምክንያት፣ የተስፋችን ቀመር እመቤታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደናግል መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን በዓላት በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን! እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራሁ ለጥቅምት በዛቲ ዕለት አእረፈ አብ ክቡር ወአቢይ አባ ዮሐንስ ሐፂር ገዳማዊ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሀያ በዚህች ቀን ክቡርና ገናና የሆነ አባ ዮሐንስ ሐፂር ገዳማዊ አረፈ የዚህ ታላቅ አባት የአባ ዮሐንስ ሐፂር ጻድቅ ወላጆቹ ከላይኛው ግብጽ ናቸው እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸው። የዚህ ዓለምም ብልጽግና ቢሆን የላቸው። ነገር ግን በበጎ ሥራ በመልካም ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው አስራ ስምንት ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይሄውም የምንኩስና ልብስ ነው። እዚያም በደረሰ ጊዜ አባ ባይሞይ የሚባል ታላቅ ሀረ አረጋዊ ሽማግሌ አባት ተገናኘው። ዮሐንስንም ሰገደ ዮሐንስን ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ፣ ያንተ በዚህ መጥቶ መኖር ልክ አይደለም። በዚህ ገዳም የሚኖሩ አበው መናንያን መነኮሳት በእጆቻቸው ይሰራሉ። በቀንና በሌሊትም ሳይተክቱ፣ ሳይደክሙ፣ ሳይታክቱ እጅግ አብዝተው በመቆም ይጸልያሉ። የሚተኙም ጊዜ ደግሞ ያለ ምንጣፍ በምድር ላይ ወይም በመሬት ላይ ይተኛሉ። አንተ ግን ወጣት ጎልማሳ፣ ገና ልጅ ስለሆንክ ይህን ሁሉ ችግር መከራ መቋቋም አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በበጎ አኗኗርን ትኖር ዘንድ ይሻልሃል። የዚህች ገዳም ኑሮ እጅግ ጭንቅነውና አትችለውም አለው። አባ ዮሐንስም እንዲህ አለው እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አለው አባ ባይሞይም እግዚአብሔርን ሳይጠይቅ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 ሽማግሌው አባ ባይሞይም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎውንና መልካም ስራውን ትሩፋቱን ጀመረ። አባ ባይሞይም ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ሰልችቶኛል፣ ብሎ ከበአቱ አስወጥቶ አባረረው። የከበረ ጻድቅ አባ ዮሐንስ ሐፂርም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም ከዚህ ላይህ አልሻም እያለ ይመታዋል። እርሱ ግን አባ ዮሐንስ ሐፂር ሳይሰለች ሳይሰቀቅ አባቴ ሆይ ሳጠፍ አባቴ ሆይ ይቅር በለኝ አጥፍቻለሁ ብሎ ሁል ጊዜ ከእግሩ በታች ይወድቃል፣ ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው ታላቁ አባት አባ ባይሞይ ወጣ። አባ ዮሐንስንም ሰባት መላእክት ከአባው አክሊላትን ሲያቀዳጁት አያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። ይህ ይለመልማል፣ ፍሬ ያፈራል ተብሎ የማይታሰብ እንጨት፣ ጻድቁ መናኙ አባ ዮሐንስ ሐፂርም ለአባቱ ታዛዥ ቀና ነውና፣ ተቀብሎ ወስዶ ተከለው። በየቀኑም ሁለት ሁለት ጊዜ ሳይሰለች ውሃን ከሩቅ ስፍራ እየቀዳ እያመላለሰ ያጠጣዋል። ውሃውም ውሃው አስራ ሁለት ምዕራፍ ያህል እጅግ የራቀ ነው። ከሦስት ዓመትም በኋላ ያ እንጨት በሚገርም ሁኔታ በሚያስደንቅ ደረጃ አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ አፍርቶ ጣፋጭ ፍሬን አፈራ። አባ ባይ ሞይም ከፍሬው ለቅዱሳን አረጋውያን ውሰድላቸውና የታዛዡንና የትሁቱን ፍሬ ነው፣ ተመልከቱና ብሉ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ፣ ለሚያገለግሉ፣ ለሚራዱ ደግ እንደዚህ አገልጋይ መልካም ታዛዦች ያለ ጸጋን የሚሰጥ እግዚ አብ አመሰገኑት፣ ምስጉን እግዚአብሔርን አመሰገኑት። አባባይ ሞይን አስራ ሁለት አመት ያህል በጽኑ ደውዬ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መሥዋዕትን ይሆን ዘንድ በዚህ ደውየ እንዲፈተን እግዚአብሔር ፈቅዶልና በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም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 ከላይ ከሰማይ ተሰማ። ይህም ይገባዋል ይገባዋል ይገባዋል ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ደግሞ ቅዱስ ቁርባንን መቀበል የማይገባቸውን ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬስ ሂዳችሁ ንስሐ ግቡ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 አባ ዮሐንስን ቀተኝቶ አገኘው። የእግዚአብሔርም መላእክት በላዩ ድጋፍ ክንፎቻቸውን በላዩ ይጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላዩ ላኑር ይለዋል። ይህንንም አይቶ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 ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበልህ እግዚአብሔር የማያልቅ የማያልፍ ዘላለማዊ የሆነ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እንዳዘዘ በእሁድ ቀን በሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮህ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 ረድኡ መጣ ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላይክትን ማህበር አይቶ እጹብ ድንቅ እያለ እያደነቀ አንድ ሰዓት ያህል ቆመ ከመላይክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባገሌነውን አባገሌነው ብሎ አስረዳው አባ ገሌ ነው ብሎ አስረዳው። ረድኡም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚበራ ማን ነው? አለው። መልአኩም የመነኮሳቱ ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በአቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐፂር እንዳረፈ ለሁሉም ነገራቸው። እነዚያ መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኗሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰውም ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ጻድቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ ሰላም ሰላም እብሎ በህቁ ለዮሐንስ ሐፂር ዘነዊ ሄሩ ተጽድቁ በምትር ሴተ አለም ማሳኒ በዘይርህቁ ከመያለብ ወሙ ለለ ሐሰሱ ወጽህቁ ግብረ ምንኩስና ርእ ቀይሞ ራቁ። በዝችም ቀን ስሙ የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቁ ነቢይ ኤልሳዕ የእረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል ሀገር ከይሳኮር ነገድ ብዙ ትንቢትን ተናግሯል። ብዙ ታምራትን አድርጓል። የኢያሪኮም ሰዎች ነቢዩ ኤልሳዕን ጌታችንም፣ እንደምታያት የዚች ሀገር ኑሮዋ ያማረ የተወደደ ነው። የሀገሩ ውሃ ግን በጣም የሚያሳዝን ክፉ ነው። ሴቶች ሲጠጡት ይመክናሉ አሉት። ነብዩ ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያንን ጨው በውስጡ ጨመረው ጨመረውና እግዚአብሔር እንዲህ ያለ እርሱን ከመጠጣት እግዚአብሔር እንዲህ አለ እርሱን ከመጠጣት የተነሳ የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አለ አላቸው። ከዚያችም ቀን በኋላ ነቢዩ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ታምራቱ እጅግ ብዙ ነው። የሶርያውን ሰው ንዕማንን ደግሞ ከለምጹ ያነጻው እርሱ ነብዩ ኤልሳዕ ነው። ሁለት ሙታንን አንዱን በሕይወት ሳለ ሌላውንም ደግሞ ከሞተ በኋላ ያስነሳው ነብዩ ኤልሳዕ ነው። የትንቢቱንም ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በዚህ ታላቅ ነብይ ጸሎት እግዚአብሔር ይማረን። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለኤልሳዕ ዛድማ ስመ መድህነ ወአቃቤ ዘተተርጎመ እየንተ ኤልያስ ነቢይ አመ በእስራኤል ቆመ ፈወሰ ወአጣዕመ ማየ ህሱመ ወበቅራፈ እጽ አውፃ ማህጼ ስጡመ በስመ አብ ወወልድ

የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤታቸው፣ በረከታቸው ይደርብን። ቃል ኪዳናቸው አይለን። አምላካችን ቅዱስ እግዚአብሔር የነግ የሰርክ ጸሎታችን፣ ልመናችንን ሰምቶ ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት፣ መረጋጋትን ያድልልን። የሁላችንን ፍጻሜ ያሳምርልን። የታሰሩትን ያስፈታልን። የታመሙትን ይፈውስልን። የሞቱትን ነፍሶቻቸውን በወዳጆቹ በአብርሃም በኢሳቅ በያዕቆብ በሌሎችም ቅዱሳን እቅፍ ያሳርፍልን። አምላካችን እግዚአብሔር ከክፉ ነገር ሁሉ ይጠብቀን። በተዋህዶ ሃይማኖታችን አጽንቶ ይጠብቀን። በሰላም እንዲያውለን አቡነ ዘበ ሰማያትን በል ቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ

በሰላም ዋሉ። መልካም ቀን